ዝናና ኤፍራታ ቅድስትንና ምሳሌን ለማገት ቢንደረደሩም ቅድስት ግን ለፖሊስ እደውላለሁ ብላ አስፈራርታቸዋለች። ሉላና ሉላና ሞገስም ዝናን አመልጠው ጠፍተዋል። ዝና በአሁን ሰዓት ሉላን ባለማግኘቱ እንደናፈቀችውና ብዙ ትዝታዎችን እንዳሉበት ለማለት እየነገራት ይገኛል። በጣም ከባድና ትልቁ ችግር የብሩኬ ነው። ለምሳሌ ለልጁ ሲል ብዙ መስዋዕትነትን የከፈለው ብሩክ አሁን ላይ ግን የእድሜ ልክ የሚያስፈርድበትን ከባዱን በሀገራችን ውስጥ የማይጠበቀው ያደንዛዥ እፅን ከአዘዋዋሪዎች የልጁን ህይወት ለማትረፍ ሲል እሳ ውስጥ ገብቷል። በጣም ነው የሚያሳዝነው። መሀሌት ይሄንን ማመን አቅቷት ነበር። ብሩክ በጣም ወንጀልን የሚፈራ ሰው ነው። አላውቀውም ነበር እንዴ? ያንን አመታት ሙሉ አብሬው በትዳር ስቀመጥ እንዴት ይሄ ሊሆን ቻለ ብላለች። ዝናም እንግዲህ የነገርኩሽን መስማት አለብሽ። አሁን ላይ ቤቱ አልተሸጠም፣ በምሳሌ ስም ነው ያለው አላት። ማሌ ትእቅዷ፣ ዓላማዋ ለቤት ስለነበረ ደስ ብሏታል። ሰላም እንዴት አላችሁ ውድ ቤተሰቦቼ? ሰላማችሁ ይብዛ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ለነባሮች መጥታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ ያክብራችሁ። ወጥቶ ከመቅረት ከድንገተኛ ሞት ይሰውረን። የሰውራቸው ፍቅር ደስታ ቤታችን በሀዘን ችግር አይንካችሁ፣ እላለሁ ማለት ነው። ከቅርብ ጊዜ ወዲህ ተወዳጅነትን ያተረፈው የምሳሌ ድራማ ክፍል ሰባ ሁለት ላይ ደርሷል። እንግዲህ ከክፍል ሰባ ሁለት ላይ ብዙ ውጣ ውረድን ያየው ብሩክ ዛሬ ላይ ግን የእድሜ ልክ የሚያስፈርድበትን የአደንዛዥ እፅ ከባዱን ወንጀል እንደሰራ፣ ይሄ ወሬ ደግሞ ለዝና ጆሮ ላይ ጥልቅ ብሎለታል ማለት ነው። ነገሩን በጣም በማካበድ ማህሌትን ደውሎላት ነበር። ማህሌት ባገኘችው ሰዓት አንድ የሚያስደስት ነገር ልነግርሽ ነው፣ ይሄ ደግሞ ለአንቺ በጣም ጠቃሚ ነው ብሏታል። ለምንድን ነው የደወልክልኝ? ናፍቄክ ነው እንዴ ብላው ነበረ። ዝናም ይንጂ አንቺ ምንድን ነው የምትለው ብሎ አመናጭ ቋታል በደንብ አዳምጪ፣ የጠራሁሽ አንድ በጣም የሚገርምና የሚያስደስት ነው። እሱም ብሩክ ቤቱን እንዳልሸጠውና አሁንም በምሳሌ ስም እንዳለ ሰፕራይዝ ላረግሽ ነው። ሆኖም ግን ብሩክ የእድሜ ልክ የሚያስፈርድበትን የአደንዛዥ እጽ ከአዘዋዋሪዎች ጋር ሲያዟዝር ነበር። እሱንም ደግሞ ወደ ፓንኮክ ይዞ እንዳሄድ በሃይላንድ የቆሻሻ ገንዳ ውስጥ እንደጣለው ብዙ የዓይን እማኞች ነግረውኛል። ስለዚህ አንቺ አሁን የሚገባሽ ቤት አይደለም። ምትፈልጊው ፋይልሽን ማንቀሳቀስ ትችያለሽ ልልሽ ነው አላት። ማህሌት በጣም ደነገጠች። የሰማችውንም ማመላቃታት ጆሮዬ ነው። ምን እያልክ ነው? ዝና ኬት ሰማክ። ብሩክ እኮ በጣም ወንጀል የሚፈራ ሰው ነው። ይሄ ማለት እኮ አደገኛ እጽ ነው አለችው። አዎ አላት ዝና ስለዚህ አንች የምትፈልጊው ጠላት ብሩክ ነው። እኔ ደግሞ የምፈልገው ሞገስን ነው። አሁን ብሩክ የድሜ ልክ ስራት ስለሚገባው እኛ ደግሞ ዝናን ሞገስን ለማባረር አቅመዋለን። ስለዚህ ሞገስ የሚተማመንበት ጓደኛም ሆነ አቅም የለው፣ እኔ አውቀዋለሁ ሞገስ ቧቅቧቃና ሽንቱን በሱሪ ላይ የሚለቅ የወንድ አልጫ ነው ብሏል። በጣም ነው የሚያስደነግጠው፣ ብሩክ እንዴት እንደዚህ አይነት ወንጀል ውስጥ ገባ። ይህን ሁሉ መስዋዕት የከፈለው ለምሳሌ ለልጁ ሲል እንደሆነ ይታወቃል። ሆኖም ግን ማህሌት በአሁን ሰዓት ፋይሉን ለማንቀሳቀስ መንገዱ ተከፍቶላታል፣ ቤቱንም የግሏ ለማድረግ ምሳሌ እና ቅድስት በመንገድ ላይ እየሄዱ እያለ ማህሌት ድንገት ታያቸዋለች። ያውልክ ምሳሌ እና ቅድስት እነኛው፣ ሉላ ናፍቃኛለች ብለክ የለ። ስለዚህ እነሱን አግተክ ሚስትህን መቀበል ትችላለህ አለችው። ዝና አላንገራገረም። ሉላ ናፍቃኛለች። ስመታት የምታለቅሰው፣ ኩርፊያዋ ቤት ውስጥ ቁጭ ብላ የምትጠብቀኝ ቤቱ ደግሞ እሷ ስትኖር እንዴት እንደሚሞቅ ብሎ ነገራት። ማሌትም እኔ ምን አደርግል ካለው ታዲያ እቤት መጥቼ ነበር ብትለውም የአንቺ መምጣት ለእኔ ምን ያደርጋል አለችው አላት። ያደርጋል እንጂ አይነ እንግለጥ የሄደውን ስታሳድድ በእጅ ያስከው እንዲያመልጥ ካለችው ዝና አሁንም ቢሆን ከሉላ ውጪ ሴታ ላይም ብሏል። ሞገስም ሉላዬን፣ አለቃትም እስከ ዛሬ ዝና ያሰቃያት ይበቃል፣ አሁን አብረን ሞትም ከሆነ እንሞታለን እያላት ነው። ሉላም ወንጀል ሰርቻለሁ፣ ዝናን ፈንክቼውን የወጣሁት እኔም ወንጀለኛ ነኝ አለች። ዝና ታገኘኝ ግን እኔ ሟች ነኝ። አንተ ለእኔ ብለህ መሞት የለብክም ብትለውም ሞገስ አይ ሉላዬ እኔ እኮ በጣም ነው የምወድሽ፣ ብሏታል። ቅድስት ብሩኬ ከቤት ከወጣ ሶስት ቀን ቢያስቆጥርም በእኔ ምክንያት ነው፣ እኔ ነኝ ያስቀየምኩት እያለች ትገኛለች። ሞገስ ገብቶኛል፣ ሽምግልና ሳይላክማ እስርሽ እንዳታስደርሺው ደግ አደረግሽ፣ እኛም ይኸው ተከልክለናል ብሎ ነው ቅድስት ነገራት። ቅድስቴ ብሩኬ የጠፋው በእሷ ምክንያት መስሏታል። እስካሁን ስልኩም ማይሰራ በጣም ተጨንቃለች። እንደውም የመጥፋትን ጉዳይ ለማህሌት ነግራት ነበር። ማህሌት እኔ አላውቅም ባህል ሁኔታ አባሻ አርገሽ ነው ብላ ቅድስትን አመናጨቀቻት። በጣም ከባዱ ፈተና አሁን ላይ ብሩክ ጋር ደርሷል። ዝና ከየት አምጥቶ እንደሆነ ብሩኬ አደንዛዥ እጽ ላይ እጁ እንዳለበት የድሜ ልክ እንደሚያስፈርደው። አቤት ይሄ ትልቅ ፈተና ነው፣ እንዲህ እውነት ከሆነ ለማህሌት ጥቀን ወጣላት። ግን እውነት አይሆንም ብዬ ተማመላለው። ለማንኛውም ማህሌት ያሰብሽው፣ ዝና የሚያሰብከው አይሳካልክ። ብሩኬ ግን ውጣ ውረድ ብዙ ስላየ ከልጁ ጋር እና